ሰላም ጤና ይስጥልን የተከበራችው የዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ከብስራት ዩቲዩብ ቻናል ወደ እናንተ የምናደርስ ይሆናል። መረጃዎችን ወደ እናንተ እያደረስን ሰላማዊ ነጋሲ ና ሳምሬ ስዩም አብረናችሁ የጋራ ቆይታ የምናደርግ ይሆናል። ቀዳሚ ወዳደረግ ነው የሀገር ቤት መረጃ ስንሸጋገር ከሀያ አንድ አመት በታች የሆኑ ታዳጊዎች በሀው ሲሸጡ ና ሲጠቀሙ ከተገኙ እርምጃ ወስዳለሁ ሲል ባለሥልጣኑ አስታወቀ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን አዲስ አበባን ከትንባሆ ጭስ ነጻ ለማድረግ በተቀረጸው በመደበኛ ቁጥጥር በጤና ተቋማት፣ የህዝብ መሰብሰቢያ ስፍራዎች እና የተለያዩ የመንግስት መስሪያ ቤቶች ሙሉ በሙሉ በከትንባሆ ጭስ ነጻ የማድረግ ስራ እየሰራ መሆኑን አስታውቋል። ባለስልጣኑ በአዋጅ 11 12 2011 መሰረት ከ21 ዓመት በታች የሆኑ ታዳጊዎች በተለያዩ የሱቅ መደብሮች ና በየመንገዱ ትንባሆ ሲሸጡና ሲጠቀሙ ከተገኙ እርምጃ እንደሚወሰድ በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ ስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። ትንባሆ ማጨስ የሚያስከትላቸው ከባድ አደጋዎች እንዳሉ በሕክምና ባለሙያዎች የሚገለጽ ሲሆን ከእነዚህም መካከል ካንሰር፣ የልብ ሕመም፣ ስትሮክ፣ የሳምባ ና የስኳር በሽታ እንዲሁም የቆዳ እርጅናን ማፋጠን ዋነኞቹ ናቸው። በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ ስልቶች ማጋለጥ በሚል መሪ ቃል ሜ 31 የዓለም ትንባሆ የማይጨስበት ቀን በማስመልከት ከተማ አቀፍ የጸረ ትንባሆ ንቅናቄ ከሚያዝያ 25 እስከ ግንቦት 23 2017 ዓም እንደሚካሄድ ተገልጿል ስትል ሳምራይት ስዩም ዘግባለች። ባለፉት 9 ወራት 766 ሰዎች የኤች አይቪ ኤድስ ቫይረስ በደማቸው ውስጥ መገኘቱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ለብስራት ሬዲዮ እንደተናገሩት ባለፉት ዘጠኝ ወራት የኤች አይ ቪ ኤድስ ምርመራ ከተደረገላቸው 134969 ሰዎች ውስጥ 766ቱ ቫይረሱ በደማቸውስ መገኘቱን ገልጸዋል። ከነዚህ 766 ሰዎች ውስጥ 279 ወንዶች ሲሆኑ የተቀሩት 487ቱ ደግሞ ሴቶች መሆናቸውም ተገልጿል። 67869 ነፍሰ ጡር እናቶች የኤችአይቪ ኤድስን ምክርና የምርመራ አገልግሎት ማግኘታቸውን የተናገሩት ኃላፊው ቫይረሱ በደማቸው ውስጥ ያለባቸው 72 እናቶች የጸረ ኤችአይቪ ኤድስ መድኃኒት እየወሰዱም ይገኛሉ። በተጨማሪም 1822 የስኳር ታማሚዎችና የቅድመ ካንሰር ምልክት የታየባቸው 275 ሴቶች የህክምና ክትትል እየተደረገላቸው ይገኛልም ተብሏል። ዘጠኝ ወራት ከ26 ሚሊዮን ብር በላይ የሚገመት የመድኃኒት የህክምና መገልገያ መሳሪያዎች በክልል ደረጃ ለጤናና ጤና ነክ ድንገተኛ አደጋዎች ቅኝት ምላሽና ህክምና አገልግሎት እንዲሰጥ መደረጉን አቶ ኢብራሂም ጨምሮ ለጣቢያችን ተናግረዋል። ዘገባው የመባወር ቅነ ነው። ፍቅረኛዬ ከአረብ ሀገር የምትልከውን ገንዘብ አስከለከልከኝ በማለት ወንድሟን የገደለው ግለሰብ በእስራት ተቀጣ። ፍቅረኛዬ ከአረብ ሀገር የምትልከውን ገንዘብ አስከልክሎኛል በማለት ወንድሟን አብረን ጫት እንቃምና እኔ ጋር ታድራለህ በማለት የገደለው ግለሰብ በእስራት ተቀጥቷል። ሁሴን አማኖ የተባለው ግለሰብ ከሻሸመኔ ከተማ ሐሩፋ ክፍለ ከተማ መጃደማ የተባለ አካባቢ የተለያዩ ስራዎችን እየሰራ ይኖር ነበረ። በዚህም የስራው እንቅስቃሴ ከተለያዩ ሰዎች ጋር ሲተዋወቅ ከአንዲት የሃያ አመት ወጣት ጋር የፍቅር ግንኙነት ጀምሯል። ለተወሰኑ ጊዜ አብረው እንደቆዩ ወጣቷ ወደ አረብ ሀገር በመሄድ ራሷና ቤተሰቦቿን ለመርዳት ወስና ከሀገር ትወጣለች። ሁሴንም ሻሸመኔ ከተማ ውስጥ ኑሮውን ሲቀጥል የፍቅር ጓደኛው ከአረብ ሀገር በየጊዜው የተለያዩ ነገሮችን እንዲሰራና ስትመለስ ማዕዘን ማረፊያ እንዲሆናት ብር ትልክለት ነበረ። ይሁን እንጂ ሁሴን የሚላከውን ገንዘብ በአግባቡ የፍቅር ጓደኛው የምትፈልገው ነገር ላይ ሳያውል እንደፈለገው ሲበትንና ሲያጠፋ የተመለከተው በረከት ኢልሞ የተባለው የወጣቷ ወንድም እህቱ የምትልከውን ብር አላግባብ እየባከነ መሆኑን ለእህቱ ይናገርና ለሐሰን የሚላከው ብር መቋረጡም ብስራት ሬዲዮ ከዞኖ ፖሊስ የተላከለት መረጃም ያመላክታል። በዚህም ሐሰን የሚላክልኝ ብር እንዲቋረጥ ያደረገው ወንድሟ በረከት ኢልሞ ነው በማለት ቂም በመያዝ ለመበቀል ጊዜ ሲጠብቅም ቆይቷል። የ14 2017 ዓ ም በረከትን ዛሬ አብረን ጫት እንቃም በማለት ሻሸመኔ ከተማ ሀሩፋ ክፍለ ከተማ መጃ ደማ የተባለ አካባቢ ይዞት በመሄድ ጫት ሲቅሞ ውለው ሀሰን ብቻዬን ነኝ አስተዳድረኝ በማለት እዚያው ለማደር ይስማማል። ሀሰን ይህንን አጋጣሚ ተጠቅሞ ለሌት ስምንት ሰዓት ተኩል ላይ ከእንቅልፉ በመነሳት በስለታማ ባንጋ እንቅልፍ ላይ ያለውን በረከት የተለያዩ የሰውነት ክፍሉ ላይ በመምታት ህይወቱን አጥፍቶት በሩን ዘግቶ ያመልጣል። በንጋተው የበረከት ጓደኞች ስራ ላይ አለመገኘቱን አይተው ሲያጠያይቁ ከሐሰን ጋር እንደነበረ ተረድተው ፍለጋ ሲሄዱ በአሰቃቂ ሁኔታ ተገሎ መገኘቱን አይተው ወዲያውኑ ለፖሊስ ጥቆማም ይሰጣሉ። ፖሊስ በስፍራው ደርሶ የሟችና አስክሬን በማንሳት ወደ ሆስፒታል በመላክ ክትትልም ይጀምራል። ከተወሰነ ቅናት በኋላ ሐሰን አማኖ በፖሊስ ቁጥጥር ስርም ያውለዋል። ሐሰንም በፖሊስ ቁጥጥር ስር ከዋለ በኋላ በሰጠው ቃል እጮኛው የምትልከው ብር እንዲቋረጥ ያደረገው በረከት መሆኑን በማረጋገጡ ግድያውን መፈጸሙን ያምናል። ፖሊስም የምርመራ መዝገቡን በአስክ ና ወንጀል በተፈጸመበት ባንጋ ና በሌሎች ማስረጃዎች በማጠናከር ለሻሸመኔ ከተማ አስተዳደር አቃቤ ሕግ ጽፈት ቤትም ይልካል አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር አምስት ሰላሳ ዘጠኝ ሁለት በከባድ የሰው መግደል ወንጀል ክስ ይመሰረትበታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የሻሸመኔ ከተማ አስተዳደር ፍርድ ቤትም ግንቦት ስድስት ቀን ሁለት ሺ አስራ ሰባት አመተ ምህረት በዋለው ችሎት ተከሳሽ ሁሴን አማኖ ሰውን ለመግደል አስቦ አቅዶና ተዘጋጅቶ ለሊት ላይ እንቅልፍ ላይ ያለን ሰው ድምጽ በሌለው መሳሪያ መግደሉን የተከሳሹን ነውረኝነት፣ ጨካኝነት፣ አደገኝነት የሚያሳይ በመሆኑ በ20 ዓመት እስራት እንዲቀጣ የተወሰነበት መሆኑን የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ለብስራት ሬዲዮ የላከው መረጃ አመላክተዋል። ዘገባው የኤደን ሽመልስ ነው። ተመልካቾቻችን አሁን በቀጥታ የምናልፈው ከዓለም አቀፍ ያገኘናቸውን መረጃዎች ይሆናል። የትራምፕ የመካከለኛው ምስራቅ ጉዞ ትኩረት ከእስራኤል ይልቅ ወደ በለጸጉት የገልፍ ሀገራት ጥምረት መቀየሩ ተነገረም። ትርፋማ የንግድ ስምምነቶች ከመፈረም በተጨማሪ በትራምፕ ጉዞ ላይ ትኩረት ከሳቡ ጉዳዮች መካከል እስራኤልን ላለመጎብኘት መወሰናቸው አነጋጋሪ ሆኗል። እንዲህ ያለው እርምጃ የአሜሪካ አስተዳደር ከበለጸጉ የባህረ ሰላጤ ሀገራት ጋር ለሚደረገው የንግድ ስምምነቶች ትኩረት መስጠቱንና ምናልባትም በትራምፕና በኔታንያሁ መካከል ያለው ውጥረት እየጨመረ መምጣቱን የሚያሳይ ምልክት ተደርጎም ታይቷል። የእስራኤል መሪ ከኢራን ጋር ለመደራደር የአሜሪካ ውሳኔን ቢቃወሙም ትራምፕ ኔታንያሁ በዋይት ሀውስ ባደረጉት ጉብኝት ከኢራን ጋር በኒኩሌር መርሃ ግብሯ ዙሪያ ላይ መነጋገራቸውን አረጋግጧል። ባለፈው ሳምንት ትራምፕ ከሁቲዎች ጋር በቀይ ባህር ላይ የተኩስ አቁም ስምምነትን አውጀዋል። ስምምነቱ የ የመን ቡድን በእስራኤል ላይ የሚያደርሰውን ጥቃት እንዲያቆም ግን አልጠየቀም። የትራምፕ አስተዳደር በእስራኤል ጦር ውስጥ ያገለገለውን የአሜሪካና እስራኤል ጥምር ዜግነት ያለው ኤዳን አሌክሳንደር ለማስለቀቅ በኳታርና በግብጽ ካሉ ሸምጋዮች ጋር ተባብሯል። የእስራኤል ሚዲያ እንደዘገበው እስራኤል ከድርድር ውጭ ሆናለችም ብሏል። ትራምፕ በሶሪያ ላይ የጣለውን ማዕቀብ ማቆሙን በማወጅ እስራኤል በደማስቆ ከሚገኘው አዲሱ መንግስት ጋር ያለው ግንኙነት መደበኛ እንዲሆንም ጥሪ አቅርቧል። እነዚህ ሁሉ ውሳኔዎች ከእስራኤል መንግስት እውቅና ውጪ የተደረጉ መሆናቸውም ሆኑም ተመላክቷል። ከሶስት ዓመት በኋላ በሚዘጋጀው የሎስ አንጀለስ ኦሎምፒክ የአየር ታክሲ ጥቅም ላይ ይውላል ተባለ። ተመልካቾች በሎስ አንጀለስ ሰማይ ላይ መብረር በ2028 የኦሎምፒክ ጨዋታዎች ከከተማዋ ከፍተኛ የትራፊክ መጨናነቅ ሊያመልጡ እንደሚችሉ የውድድሩ አዘጋጆች ተናግረዋል። ከተማዋ በምታሰናዳው የኦሎምፒክና ፓራሊምፒክ ጨዋታዎች ወቅት የአየር ታክሲ አገልግሎት ለመስጠት ካርከር አቪዬሽን ጋር ትብብር መደረጉን አዘጋጆቹ አስታውቀዋል። ኩባንያው ተመልካቾችን ለማጓጓዝ በርካታ አውሮፕላኖችን ለመጠቀም ማቀዱም ተናግሯል ሲል ኤልኤ 28 ይፋ አድርጓል። በራሪ ታክሲዎችም የረዥም ጊዜ ህልም ነበሩ። እንደ አውሮፓውያን አቆጣጠር በ2024 በፓሪስ ጨዋታዎች ላይ ለመጀመሪያ ጊዜ ለመተግበር ታቀደ የነበረ ቢሆንም በአውሮፓ የአየር ደህንነት ኤጀንሲ ባለመረጋገጡ የተነሳ ተግባራዊ ሊሆን አልቻለም። በተመሳሳይ አርከር አቪዬሽን እስካሁን ድረስ በአሜሪካ የፌዴራል አቪዬሽን አስተዳደር የምስክር ወረቀት አላገኘም። ይህም ማለት አውሮፕላኑ ለንግድ አገልግሎት ዝግጁ እንዳልሆነም ያሳያል። የአርከር መስራቹና ዋና ስራ አስፈጻሚው በዚህ አመት በአቪሽን ተቆጣጣሪው የዲዛይንና የደህንነት መስፈርቶችን ያሟላል የሚል የአይነት ማረጋገጫ ለማግኘት ተስፋ እናድርጋለን። አይሆንም ብሏል። ለ2028 ጨዋታዎች እውቅና ማረጋገጫ በጊዜ ከተሰጣቸው የአየር ታክሲዎቹ ከ10 እስከ 20 ደቂቃ በረራዎችን ለነዋሪዎችና ጎብኚዎች ያቀርባሉ እንዲሁም በተመረጡ መዳረሻዎች መካከል ይበራሉ ተብሎ ይጠበቃል። እያንዳንዱ ጉዞ ምን ያህል እንደሚያስከፍል ግልጽ ባይሆንም የአርከር አቪዬሽን መስራችና ዋና ስራ አስፈጻሚ አዳም ጎልድስቴን ዋጋችን የኦቨር ታክሲ ጋር ማወዳደር የሚያስችል ነው ሲሎ መናገራቸውን ሎስ አንጀለስ ታይምስ ዘግቧል። ደንበኞች እንደ ኦቨር በመተግበሪያ በኩል ሁል የአየር ታክሲን መጠየቅ ይችላሉ። አውሮፕላኑም እስከ አራት ሰዎችን ማጓጓዝ የሚችል ሲሆን በተመሳሳይ መልኩ ሄሊኮፕተር በሚነሳበትና በሚያርፍበት አይነት መንገድ ይሰራል ተብሏል።